አብደልዓዚዝ ተኖር ሴት ልጅ ተፋጢማ እያ ሰምቾ ካሴት ላይ አልዋጠኝ አለ። እንዲ ግርፍፍ እንቢ አለኝ። መርጦ መርጦ ለአንድ ሰው ይሰጣል። እንዲያላ የነቢ ብርሃም እንትን መስል ኢትዮጵያ ላይ ኮሌላ እንትን የለ

አንተ ባሪያ ብኩም ባሪያ ነን እኛ ማሉ ኮላ ላዝራኤል እንደው ይዞ ነው ወይ ተወለ ሷሊሁን ብሎ አልቁርአኑ አንዚዞ አላህ በዚ መልክ አንተ ውስጥ

ው እሳቸው ያንን የሞተ ሲቀሰቅሱ እንግዲህ ስንል አፋውለን ይህን ቀቡርማን ልንድልበት ነው አላቸው። ያፊ ይባልበታል።

መሄዴ አይቀርም ግን ያው አሁንም ፕሮግራም ያዝኩት ለሌላ ስለሆነ በዚያ ምላሽ ይሆናል እያልኩኝ ደግሞ እከራከራለሁ። አንድ ሰው ወለጋ አስለመነው፣ አስተማሪ ነው። አስለመነው እንደ እንትኑ ሰፈር ብታይ ለመሰለኝ ያነጋግረዋል። እንደው በጣም ሀሉን አይመልክም አሁን

አራተ የባክ ቅዳሜ እንኳን ድረስ እንጂ አታሸግር እስቲ ነው። አይሆንም አይሆንም። አሁን ነው ያየሁት። አሁን ነው መገዛት ያለበት። ዛሬ ማደር የለብንም። ቶሎ ዛሬ ለቃቅሚ አለቃቅምሻለሁ